ኢትዮጵያ ወደ ተፋሰሱ ሀገራት የሚፈሱ በርካታ ወንዞች አሏት። በተለይ እነዚህ አራቱ ተፋሰሶች ስናነሳ ሶስቱን ብናይ ተከዜ አባይና ባሮ አኮቦን ብናይ ሁሉም የኢትዮጵያን ድንበር አቋርጠው በሱዳን አድርገው ግብጽ፣ ከዛ መጨረሻ ላይ ሜዲትራንያን ነው የሚቀላቀሉት። ይሄ እንግዲህ ወደ 72 ፐርሰንት የውሃ ሀብታችንን ይይዛል ማለት ነው። ይህ የተፈጥሮው ሀብት የመልማት እድሎችን የሚፈጥር እንደ ህዳሴው ግድብ ያሉ ፕሮጀክቶችን ጨምሮም ሀገራዊ እድገትን ሊያፋጥኑ የሚችሉ የልማት እድሎችን እስከመጠቀም የሚደርስ የጋራ ስራዎች የማከናወን አቅምን ጭምር ይሰጣታል። የውሃ ሀብት አለን። አሁን ላይ ለምሳሌ በውሃ ሀብታችን የመልማት ግዴታ አለብን። የውሃ ሀብታችን የመጠቀም ግዴታ አለብን። ኢትዮጵያ 85%ቱን ለአባይ ወንዝ ኮንትሪቢሽን ይኖራት የመጠቀም መብት የላትም ማለት ይሄ አሳማኝ? ያለ ግብፅ ለበርካታ ዓመታት ትላልቅ የውሃ ምርምር ተቋማትን ለአባይ ወንዝ ስትል አቋቁማ በሰፊው ሰራች ሀገር ነች። ለምሳሌ የውሃ ተቋማትን ስናይ ኦልሞስት ከ10 ከ11 በላይ የውሃ ተቋም አላት። በነዛ ውስጥ ሁሉ ብዙ ተመራማሪዎች ወይም ደግሞ ምሁራን አሏት። እነዚህ ሁሉ ምሁራን የሀገራቸውን መብት ከማስጠበቅ አንሳይ ቆሙ ናቸው፣ እውነታውን ሳያገናዝቡ ማለት ነው። ይሁንና በኢትዮጵያ የውሃ ሀብት ላይ ብዙም የተሳሳቱ ትርክቶች አሉ። ከታችኛው ተፋሰስ ሀገራት በሚመነጩና በቅኝ ግዛት አስተሳሰብ የተቃኙ የውሃ ሀብት አጠቃቀም ውሎች መነሻ ምክንያቶች ናቸው። ኢትዮጵያን ከመልማት ፍላጎት የሚያቆሙ ባይሆኑም ያላትን የውሃ ሀብት ለመጠቀም በምታደርገው ጥረት እስካሁን የመጣችባቸው መንገዶች በብዙ ውጣ ውረዶች እንዲያልፉ ያደረጉ ናቸው። ሳይንቲፊክ ፐብሊኬሽናቸው በሙሉ ፎከስ የሚያደርገው ከዚህ በፊት የነበሩትን አግሪመንቶች ለማስጠበቅ ብቻ ነው። የ1929ና1959 አግሪመንት በሱዳን በግብፅና እንግሊዝ በማሆና ያፋረመችን አግሪመንት በምናይበት ጊዜ ድርሻ 100 ፐርሰንት ያላቸው ግብፅና ሱዳን ብቻ ናቸው። ሳይንቲስቶቻቸውን ተመራማሪዎች የማስጠበቅ ግዴታ ያለባቸው ይህንን ነው። ኢትዮጵያ የውሃ ሀብቷን በአግባቡ እንድትጠቀም የተማሪ ሰው ኃይል ማፍራትና መደመርን ማካሄድ ወሳኝ ነው ይላሉ የውሃ ተመራማሪዎች። ይሄ ነገር ምንድነው? በነበራቸው ተጽዕኖ ፈጠራ ብዙዎችን መድረክ የሚዛው ስለነበር ተሰሚነትናችን ተሰሚዎች ነበሩ። በመማርም አንጻር ብዙ የውሃ ተቋማቶችም ነበሯቸው። ምክንያቱም ውሃውን ካላለማን መሄድ ዘማችን እንደ ሀገር የነበረን አርባ ምንጭ ውሃ ቴክኖሎጂ ብቻ ነበርና ሌሎችም። በርግጥ አሁን ጭላንጭሉ አለ፣ ግን እነዚህን ተቋማቶች ማስፋት፣ ምርምሮችን መስራት፣ ለውሃውን በጀት መመደብ ያስፈልጋል። ብዙ ምርምሮችን መውጣት ያስፈልጋል። ምክንያቱም እነሱ ኩክ የሚያደርጓቸውና የውሸት የሚያመጽ እንትን የሚሏቸው ነገሮች አንዳንድ የውሽት ዳታዎች ዓለምን በያዝ ሲያደርግ ነበር። በኢትዮጵያ በውሃ ምርምር ላይ ከሚሰሩ ተቋማት ቀዳሚ የሆነው የአርባ ምንጭ ውሃ ቴክኖሎጂ ኢንስቲትዩት ኢትዮጵያ የውሃ ሀብቶቿን በሚገባ ለመጠቀም የምታደርገው ጥረት በምርምር የማገዝ ስራዎችን በማከናወን ላይ ይገኛል። የኢትዮጵያ የውሃ ሀብት የመልማት ፍላጎት ውጤት የሆነው የዳሴ ግድብ መጠናቀቅ ተከትሎ የባህር ትራንስፖርትና ግድቡን ከደለል ለመጠበቅ በሚከናወኑ ስራዎች ላይ በጥናትና ምርምር የማገዝ ስራዎችን በመስራት ላይ ነኝ ይላል። ውሃው ሞልቶ ሁለት መቶ አርባ አንድ ኪሎ ሜትር ያህል ተኝቷል። ሶ ይሄንን ለባህር ትራንስፖርት እናስበዋለን እና የዛ መልክዓ ምድር ወይም ባዚሜትሪክ ሰርቬይ የሚለውን ነገር ለመስራት በቅርቡ ፕሮጀክት ተፈራርመናል። በቅርቡም እንሰራለን። ስለዚህ ይሄን የባህር ትራንስፖርት ስንጀምርም ያንንም ካርታ አዘጋጅተን መርከቦችም ሌላም የባህር ትራንስፖርት እንዲሰሩ እያደረግን ነው። ሌላው ከመሬት አያያዝና ከሴድመንት ከምንለው ጋር ተያይዞ እነሱም ጋር ጥናቶችን እያካሄድን ነው ደለል እንዳይሞላው ለማድረግ ጥበቃዎችም ላይ እየሰራን ያለው ብዙ ስራዎችን እየሰራን ያለው እንደ አርባ ሚተቅ በውሃ ሀብት ላይ አተኩሮ የምርምርና ጥናት ውጤቶች ዓለም አቀፍ ህትመት ሆነው እንዲወጡም ማስቻል ከውሃ ተቋሞችና ተመራማሪዎች ይጠበቃል። የኛ ተመራማሪዎች ወይም ባለሙያዎች ከዚህ በኋላ ፎከስ አድርጎ መስራት ያለባቸው አንደኛ ሳይንቲፊክ በሆነ መልኩ ሪዝናብል ወይም ደግሞ ሪል በሆነ ዴታ መልኩ የህትመት ስራዎችን በሰፊው ማሳተም አለብን። የምርምር ስራዎቻችን አሁን ላይ ሞር ፎከስ ማድረግ ያለባቸው በአባይ ወንዝና በተፋሳሰው መሆን ያለበት፣ ኦልሞስት 85 ፐርሰንቱ ከአባይ ብቻ አለ። ቅድም እንደተናገርኩት የተከዜን እና ባሮ አኮቦን ጨምሮ ነው። 85 ፐርሰንት ለአባይ ወንዝ ኮንትሪቢሽን ያለ ማለው። ስለዚህ ብዙ አሳይመንቶች፣ ብዙ ቤት ስራዎች ያሉብን። ኢትዮጵያ በውኃ ላይ የሚሰሩና የድርድር አቅምን የሚያሳድጉ የምርምር ተቋማት ያስፈልጓታል መልእክታቸው ነው።